አሰላም አለይኩም ወራህመቱላሂ በረካቱ። ውድና እየተከበራችሁ የዩቱብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሳብስክራይብ እያረጋችሁ አበረታቱን። ዛሬ ኩታበር ነው የምገኘው ኩታበር በሽሉ ላይ የኛ ሰፈር እና ውዷ እሁቴ ቤት ቤት እየሰራች ቤት ዋለየላንነ የመጣሁት እና በአሁኑ ሰዓት ስለ ቤት ዋጋ ስለ ምናምን ስለ እንጨት ስለ ድንጋይ ስለ ምናምን ማወቅ የምትፈልጉ ኮመንት ላይ እንትን በሉኝ። ስለ እሷ ግን ላሳያቸው። ይሄ እንጨት ይሄ ድንጋይ ሁለት ሲኖ ነው። ሁለት ሲኖ እሷ በዘጠኝ በዘጠኝ ሺ ነበረ የአስገባችው አሁን አስር ሺ ገብቷል አሉ እና ቤቷን ካስባልጡ፣ ይሄ ነው። አስባልጡ ይኸው። እና የሁላችሁ የውዷ ፈሪዛ ኦመር ቤት ገና ተጀምሯል ግን በእርግጥ አያስታውቅም። ዙሩ እንደ መኖሪያ ቤት ነው። ነገሩ ልክ እንደዛች እንደቤት ማለት ነው። ቆረሳያችሁ አሰራሩ ማለት ልክ እንደዚች እንደ እናቴ ቤት። ያው እናት ያልገባችባትም እንጂ እችንም ጨራርሳለሁ ግን የምትኖረው እዚህኛው ቤት ነው። እና በዚህ በተመለከተ ይህን ቤት ልሰራ አስባለሁ። የወላችሁ ወጪ ግን ወላሂ እናት ያዞራል። ያው ቤት ያልቅ ነው የሚያምረውና እንደው ሲ ውስጡን ላሳያችሁ ዝም ብዬ አዲስ ዘመናዊ ነው አሰራሩ። ባለሳሳት። ብስሚላ ይሄ ሳሎን ነው። እዛች ጋ ደሞ ያለችው እቃ ቤት ትመስለኛለኝ። እዚህ ጋ ደግሞ እንደ ምኝታ ቤት ኦደም፣ የእንግዳ ምኝታ። እዛች ጋር እንደ ኮሪደር ነገር ያለች ናት። በቅርብ ነው ይሄለችው። እስኪ አላማሽ ይሳካ። በነገራችን ላይ የኛ ግቢ በጣም ትልቅ ነው። ማሻላ ያለ እዚህ ጋር ይሄ ደሞ የፋዛር ቤት ነው እ እ ልትልቅ እየቆርቆሮ ነው። እዚህ ጋር ደግሞ በዚህ ባቾን እዚህ ጋር ቆል አሳያችው ይሄ የወንድሜ ቤት ነው። እዛች ጋር ያለችው ወደ እዛም ያለችው ቤት የወንድሜ ቤት ናት። እኛንን እንግዲህ ሴቶች የቀረ ነው ነበር። ሴቶቹም ጀምረዋለች ማሻላህ ትልቅ ግቢ ያላቸው ቤተሰቦቻችን አልሐምዱሊላህ እና እስኪ ውድ ቤተሰቦች አላህ ያሳካልች ስድስት ነው ያለችው ይቺ ውድ እህታችን በእርግጥ እህቴ ነች ለእኔ ለእናንተም የምታውቋት ናት ስደት ስደት እንታቁታላችሁ ያው ስደትን እየሰማችሁም ለሰው ራህ እኔ ግን ያኔ የተሰራውን ቤት ነው ወስዱ እንዳይሰሙ ነው ሰምታችኋል። እና ከዚህ ጠርቡ ስላለቀ ከዚህ ላሳያችሁ፣ እዩት ቤቱ ተውኝ ይጓነ ስለሆነ ማለት ነው። በጣም ትልቅ ነው ማለት ውኃል እኮ ሁለተኛው ሀገር ላይ ነው ብለዋል። እና ይህን ይመስላል። እስኪ አላ ለዚሁ ብላ ነው ስደት የሄደችው እህታችን፣ አላህ ያሳካልሽ፣ በርቺ፣ ጉልበትሽን ያበርታው፣ ወጭሽ ቅርቢው ቀላል ይሁንም የሚባለው እንደዛ በሏት። እኔ ደሞ ኢንሻአላህ እዛች ጋር ሰራለሁ ትያለሽ ወይ ደሞ እዚች ባጆጆቹ ጋር እና የጠርብና የምናምን ዋጋ እነግራችኋለሁ በአሁኑ ሰዓት ያለውን ይሄን ይመስላል። ዋ አድርጉላት። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ የትውልድ ሰዎቻችን እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እንዲሁም አልሰማችሁም ሰብስክራይብ እያደረጋችሁ ቤታችንን ተቀላቀሉን። ለእናንተ የሚጠቅም አንዳንድ ትምህርቶች ስለ ሀገራችን፣ ስለ ኑሯችን፣ ስለ ቤታችን ስላለን ላይቭ ቁጭ በቁጭ ነው የምናሳያቸው እና ዛሬ ለየት ባለ ቪዲዮ ትችላቸዋለሁኝ እሱ ምንድን ነው? እንሻላህ እህቴ ቤት እየሰራች ነው። አላህ ያሳካላታል። እንሻላህ አላህ በሰላም ሳያደርጋት እና የእሷን ቤት ላይ ሄጄ ነበረ እና ዛሬ ለምን ለእነሱ አላካፍላቸውም በማለት አንዳንድ ኦሚ ቁጭ በይ ካሜራ የነበረሽች እና አንዳንድ ነገር ለምን አሁን ባየሩ ባለው የዋጋ ማለት ነው ቤት በወረቀት ይዤ ጽፌ ለእናንተ መረጃ ይሆናል ብዬ አጀንዳ ውስጥ አጀንዳ ብዙ ይሰራላሁ። በነገራችን ላይ እና ሀቂቃተን ቤት መስራት በጣም ከዓመት ዓመት ከወርወር ወላሂል ዓዜም በጣም ከብዷል። ገርሞኛል። በእርግጥ ገርሞኝ የምለው እና የድሮ የኛ የቤታችን ወጭ ራሱ ሁሉ አለ። እና ዛሬ እስኪ ለእናንተ ማወቅ ነው የምትፈልገው፣ እንዲሁም ደግሞ ቢየንጅ አንዳንድ ሰዎች የምትሸወዙ አላችሁ እንደዚህ ነው እዛ ሆናችሁ ሰው የሌላችሁ ካላችሁ እንደዚህ ነው እያሉ ያታላችኋልና፣ እና ትክክለኛውን መረጃ ነው ማሳያቸው። ተይኦቴ እና ሀቂቃቱን ቤት መስራት ከባድ ነው። በእርግጥ እዛ ላላችሁ ትክክል

በር ባለው አየር በኩታበር እንደየቦታ ይለያል። ኮምቦልሻ እና የዛ ዋጋ እዛው ጥለሽ ነው ተረፈ። ይሄን እየለቀምሹ በየቦታው ይለያል። ግን የኩታበሩን አየሩን የእንጨቱን የምኑን ነው። ስፌ አ አለው እስኪ ወደ እናንተ ላድሰው። የጠርብ የአንድ ጠርብ ዋጋ ስልሳ ብር ነው። የግርግዳ ማገር ማለት የግርግዳው ማገር ግርግዳ ማለት ይህ የግርግዳ ማገር መቶ ሀያ ብር ነው። አውራጅ መቶ ሰማኒያ ብር ቋሚ አሉ 1 ቋሚ መቶ ሰማኒያ ነው። ሚስማር ደግሞ ምን ቁጥርን በሉት ሰባት ቁጥርን በሉት አስራ ሁለት ምንም በሉት ሁሉም በአጠቃላይ አንድ ቁርቁሩ 12 ፍሬ 12 ቁጥር ቢሆን አንድ ባኮ 941 ሁለት ከሆነ 940 ዳብል እያደረጋችሁ ሂሳብ ታደርጋላችሁ። እንትን ሚስማር የቁርቁሩ የቁርቁሩ ሚስማር ነው፣ እሱ ነው። ከፈፍ ከፈፍሄ ጣውለው ሶስት በሰማንያ ሚሊ ስፋቱ አንደኛው ማለት ነው። እሱ አንዷ ሶስቷ ሜትር ስድስት መቶ ሰባ ያው እንግዲህ ለአንድ ቤት ስንት ከፈፍ እንደሚሆን እንትን እንደሚሉ ማደመር ማለት ነው። ሶስት ከፈፍ አራት ከፈፍ ከሆነ አንዷ ከፈፍ ስድስት መቶ ሰባ ሶስት በሶስት ሰማንያዋ ሰፊዋም ሰፊም ባይሆን በቃ ቆንጆ ማለት ነው። አንደኛ አንደኛው የነገርኳቸው እና የቤቷ ቃሄ ነው። ይህቴን አሳያቸዋለሁ። ጀምራለች ጸና በሏት በሏል። ቤተሰብ የእውነት ቤተሰብ ካላቸው ቀን ነው። አሁን ምን ዛሬውም ደህና ነው። ስትልቁ እዚህ ከስር ከስር የሚሰራላቸው ማም ስርአት ከስር ከስር የሚሰራላችሁ ካለ ቆንጆ ነው። የቤት ሰአት ይሄ ነው። ሲሚንቶ ደግሞ አንድ ሺህ አምስት መቶ ብር እንትና፣ ዳንጎቴ እንኳን አንደኛ የለም። የሚገርማቸዋል ናሽናል ነው። በርግጥ ናሽናል ቆንጆ ነው፣ ግን ስራይ ብሎ አጠጡ ይላል። እሱ ደግሞ ውሃ በጣም ይፈልጋል። ዳንጎቴ እንኳ ያግዛል። ያን እና ዝሮ ዝሮ ናሽናል አንድ ሺ አምስት መቶ ገብቷል። ድንጋይ ይሄ የኮረት ድንጋው ቤቱ እንደቆመ ለኩረት ለሚረጠረጠው አንድ እንትኑ አንድ ጭነት እህቴ በሽብር ነበር ያስገባዩ አስር ሽብር ገብቷል። እንግዲህ ስንት እንደሚያስፈልጋቸው ያው እንደየቤቱ አቅም ይለያያል። እና ደግሞ ይሄ የእንትኑ የውሃ ልክ ድንጋዩ የውሃ ልክ ድንጋዩ ደግሞ ሀያ አምስት ሺህ ብር ስብሓንላ። እኛ እንኳ የዛሬ ሶስት አመት ሆነን እንዴ ሁለት አመት በቃ ሙሉ ሁለት አመት ሆነው የዛሬ ሁለት አመት ከወዲህ አስር ሺ ነው ያስገባነው። አስቡት፣ ሀያ አምስት ሺህ ሀገራችን! ስብሓንላህ ብቻ አልহামዱሊላ ያው ለሰራ ሰው አያስፈራም ደብሮ ያው ለሰራ ከጆ ደፋ እና የቤት ወጭ ይሄንን ይመስላል ቤት የምትሰሩ ትክክለኛ መረጃ በእርግጥ አሁን ኮቻ ላይ ሰባብር ሊሆን ይችላል እንደየየቦታው ነው በኩታበር ላይ ያለ የቤት ወጭ የእንጨት የቆርቆሮ ምናምን ነገራችሁ አለው በሌላ ቪዲዮ እስከምንገናኝ ድረስ ሰብ ያረጋችሁ እንወዳችኋለን ማማዬ ልጆቹ ጋር ለመጫወት ኮሌጅ ይያት ለሂት ይሪማት አፊዋ ተመልሶልኛል አልহামዱሊላ ዱዓ ልኩልኝ ማማዬም እየዳነች ልጅ ነው አሁን አልহামዱሊላ ወዳችኋለሁ እና ማማን ይጀልብር ጓጉቻለሁ ማለት ከልጆች ጋር ተጫወታለኝ እንደዚህ ሳብና አናፈል ከሰዓት እና ይሄ ነው ሳብ ሳብ ሳብ ሳብ አርጉ እስኪ አባረታቱን ሰብ ምትጠይቁኝ ጥያቄ ካለ ደግሞ ኮመንት ላይ የምትፈልጉት መረጃ ነገር ካለ ጠይቅልኝ የምትሉ ካለ ኮመንት ላይ ጻፉልኝ። ያን ኮመንት ከአምስት ወር ከአስር በላይ ላይ ቪዲዮ እሰራበታለሁ ማለት ነው። ከሌለው ደግሞ ኮመንት መልሳለሁ፣ ወዳሳለሁ በሌላ ቪዲዮ እስከምንገናኝ ባይ